ወደ ትምህርታችን እንሄዳለን። ሀሌሉያ አይ ቲንክ ጸሎቱ እያየነ ስለሆነ ወደ በኋላ ቶሎ የምንመለስበት ይመስለኛል። እንደ ትላንቱ እንግዲህ ትናንት በጥልቀት ለማየት እንደ መሰረታዊ የሆኑ ነገሮችን ዝግብዬ ስለ መንፈስ ቅዱስ ስናገር ነበረ። ቤዚካሊ እንግዲህ ስናገር የነበረው መንፈስ ቅዱስ ማን ነው በሚል ርዕስ ነው። ትላንት ትንሽ ሪካፕ ለመስጠት ነው። መንፈስ ቅዱስ ማን ነው የሚለውን በደንብ አይተናል፣ በዝርዝር ንፋስም ኃይልም እሳትም እንዳልሆነ እሱ አምላክ እንደሆነ የኃይል ሁሉ አምላክ እንደሆነ፣ ኃይል ሰጪ እንደሆነ አይተናል። ፐርሰን እንደሆነ ከስላሴዎች አንዱ እንደሆነ ፈጣሪ እንደሆነ አምላክም እንደሆነ ዘላለማዊ እንደሆነ ስናይ ነበረ። ለምንድን ነው ይህን ሁሉ የምንረዳው ዲል የምናደርገው? ይሄ እየጮህንበት ያለበት በግልም ስንጮህ ማንን እያናገርን ነው? ፐርሰኖ በደንብ መረዳት ያስፈልጋል። ከዛ ኢንትሜቲያችን ይጨምራል፣ ፍቅራችን ይጨምራል። ልክ ከዕለት ወደ ዕለት እያወቅነው ስንሄድ ሞር እየፈለግነው እንመጣለን። አሜን። ሞር በፈለግ ነው ደግሞ ሞር ክብሩ እየተገለጠልን ይመጣል። ብዙ ምስጢሮችን እየገለጠልን ይመጣል። ያ ብቻ አደለም፣ ክርስቶስን በሕይወት አለ አሜን በህይወታችን ያከብረዋል ሌላው ምንድን ነው ተግባሩ ምንድን ነው በምድር ላይ ያለበት ተግባር በቅዱሳን ውስጥ ለዘላለም እየኖረ ያለው ለቤተ ክርስቲያን ስጦታ ሆኖ የተሰጠው አሁን ወልድ በአብ ቀኝ አለ በሰማይ አለ ከብሮ አለ እሱን ሪፕሬዘንት አድርጎ እኔን ያከብረኛል እኔ የነገርኳችሁን ያስታውሳችኋል እንዲሁም ደግሞ ይመራችኋል ያስተምራችኋል ሀሌሉያ ይረዳል ያጽናናል በዚህ በዚህ ጉዳይ ነው ያለው ተግባሩ ምንድን ነው ብለን እነዚህ ሁለት ነገሮች አይተናል ለሪቪዥን ይሄን ያህል ይበቃኛል ወደ ዛሬው ምንሄድ ይሆናል ሀሌሉያ አሜን የዛሬው ርዕሴ የመንፈስ ቅዱስ ኅብረት ነው የሚለው ኢየሱስ ጌታ ነው። የዛሬው ርዕሴ የመንፈስ ቅዱስ ኅብረት ነው የሚለው እና ቃሉ ብዙ ከዚህ በፊት የሰማችሁት ወይም ደግሞ የለመዳችሁት ብዙ ጊዜ ለሌላ ነገር ስንጠቀመው ነው። ወይም የቤተክርስቲያን ሥርዓቶች፣ የቤተክርስቲያን አምልኮች፣ ኮንፍረንሶች በየትኛውም ስፍራ ከተደረጉ በኋላ የመጨረሻ የመደምደሚያ የባርኮት ቃል ነው የሚመስለው እና ዛሬ ግን ጌታኔ ከዛ ውስጥ በጣም ብዙ ነገር በቃ እየገለጠን እየገለጠልኝ ነበረ፣ ስለ መንፈስ ቅዱስ ህብረት፣ እና እሱን ማጋራት ነው የፈለግኩት። የሚገኘው ሁለተኛ ቆሮንቶስ ምዕራፍ 14 ምዕራፍ 13 ቁጥር 14 ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ነው። እኔ በጌታ ስም አነበዋለሁ፣ እየሰማችሁኝ እንደሆነ ተስፋ በማድረግ ማለት ሃሌሉያ። እንዲህ ይላል የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁም ጋር ይሁን፣ አሜን፣ አሜን። ደግመዋለሁ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 የሁለተኛ ቆሮንቶስ የመጨረሻው ቁጥር ነው የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን አሜን ሃሌሉያ ኦኬ ልቀጥል ጳውሎስ በዚህ ለቆሮንጦስ ቤተክርስቲያን በጻፈው የመጨረሻ መልእክት የመሰናበቻ በሚመስል አረፍተ ነገር እጅግ በጣም ቅዱሳንን አማኞችን በሙላት የክርስትናን ህይወት ወደፊት ሊቀጥሉ የሚችሉበትን ወሳኝ ቁም ነገር ሲተውላቸው እንመለከታለን። ወሳኝ የሆነ ቁም ነገር ሰላምታ በሚመስል የመደምደሚያ ሰላምታ በሚመስል ወሳኝ የሆነ ቁም ነገር ሲተውላቸው እናያለን። ሌላው እዚህ ጋር የምታዩት ሶስቱም ወይም ትላንት ትምህርቴ ላይ ስላሴዎች ብዬ የጠራሁት በሶስትነት የገለጠ እግዚአብሔር፣ አንድ እግዚአብሔር ግን በሶስትነት ራሱን የገለጠ ብዬ የተናገርኩትን ይሄ ቃል ራሱ በደንብ አድርጎ ያጸነዋል። ለምን? የጌታ ኢየሱስ ክርስቶስ ጸጋ፣ ጌታ ኢየሱስ ተነሳ፣ የእግዚአብሔርም ፍቅር፣ እግዚአብሔር አምላክ ተነሳ፣ የመንፈስ ቅዱስም ህብረት፣ የሶስቱም ኮምቢኔሽን ወይም ሶስቱም ሊያደርጉ የሚችሉት ነገር ከሁላችሁ ጋር ይሁን። አሜን አሜን፣ ሃሌሉያ። የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ይሄ የዳናችሁበት ጸጋ፣ ይሄ ለአገልግሎት የተሰጣችሁ ጸጋ፣ ይሄ የሚያነሳ ብትወድቁ የሚያነሳ ጉልበታችሁ ቢላላ እንደገና የሚደግፈው ያ ጸጋ ከእናንተ ጋራ ይሁን ብሎ ይናገራል። ሃሌሉያ፣ ክብር ለጌታ ይሁን። አሜን። ይሄ ጸጋ ይሁላችሁ። በዕብራውያን አራት አስራ ስድስት ላይ እንግዲህ ምረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ይሁላችሁ። ዌን ዊ አር ኢን ኒድ ያ ጸጋ ይረዳል በምንፈልግበት አቅጣጫ ነው እንደም የሚረዳት። ሀሌሉያ! በተፈለገበት አቅጣጫ እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳ ጸጋ፣ ያንን ጸጋ ነው እዚህ ጋር ጳውሎስ። የጌታ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሀሌሉያ! የእግዚአብሔር ፍቅር ይሄ ጸጋ ውሃ ጸጋ የሚደግፍ ነው። ጸጋ አንሜሪትድ ጊፍት ነው። ያለፋንበት በእግዚአብሔር የተሰራ መለኮታዊ የሆነ እገዛ ነው። አሜን በነፃ የሚሰጠን ነው። ግን በነፃ ቢሆን ዩሃፍቱ ካምን ኦፕቴን ሃሌሉያ። ወደ ጸጋው በመምጣት ዩሃፍቱ ካምን ናና ውሰድ ይላል። ና ውሰዱ፣ ለይና ውሰጅ። የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል እና ጸጋ ብሎ የተናገረው ባይዘዌ ቆይ ይሄን ላቋርጠውና እንደዚህ ልበላችሁ። ጳውሎስ መልክቶቹን ሲጽፍ ሁልጊዜ መደምደሚያው ላይ ብዙ መልክቶቹ እነዚህ ኤፕስትልስ ላይ ስታዩ የጌታ ጸጋ ከመንፈሳችሁ ጋር ይሁን የሚል ታገኛላችሁ። የጌታ ጸጋ ከሁላችሁ ጋር ይሁን የሚል ታገኛላችሁ ብዙ መደምደሚያዎችን ይሄን እያለ ነው። የጸጋ ጉልበት ገብቶታል። ሃሌሉያ። በጸጋው እንደሚኖር ገብቶታል። አሜን። በጸጋው እንደሚቀጠል፣ በጸጋው ማገልገል እንደሚቻል፣ በጸጋው ከውድቀት መነሳት እንደሚቻል፣ በጸጋው መኖር ክርስትና እንደሚቻል ስለገባው እዚኛው ሁለተኛ ቆሮንቶስ መደምደም ያለ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሆን ይላል። ሃሌሉያ። ሁለተኛው ላይ የእግዚአብሔር ፍቅር ነው የሚለው። ሀሌሉያ ለአማኞች በጣም ወሳኝ መለኮታዊ የሆነ ስጦታ አንዱ የተሰጠን የእግዚአብሔር ፍቅር ነው። አሜን ሀሌሉያ ኢየሱስ ክርስቶስ ጌታ ነው። ተሰጥቶናል። ይህ እኮ ፍቅር ከኛ ጋር አለ። ሮሜ ሮሚ 14 17 ላይ ታገኙታላችሁ። ቶሎ ቶሎ ስለመሄድ እናንተ ወይ ኦዲዮን መልሳችሁ ስትሰሙ መጠቀማቸውን ጥቅሶች ታገኟቸዋላችሁ። ሮሜ 14 ሰባት ሃሌሉያ ኖ ኖ ሮሜ አምስት አምስት ላይ ሮሜ አምስት አምስት ላይ በተሰጠንም በመንፈስ ቅዱስ ይላል ወይ። ይሄ መንፈስ ቅዱስ ያልገባበት እኮ የለም። ሃሌሉያ፣ ክብር ለእርሱ ይሁን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ የእግዚአብሔር ፍቅር የት ነው ያለው? በልባችን ፈሷል። ወገኖች በልባችን ፈሷል። ፍቅር ተሰጥቶናል። እግዚአብሔር ፍቅር ነው፣ ፍቅሩን በመንፈሱ አማካኝነት አፍስሶልናል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄ ለአማኞች ወሳኝ ነገር ነው፣ ፍቅርን የመለማመድ ጉዳይ። አንድ ቆሮንቶስ አስራ ሶስት ሙሉን ስታነቡት፣ ሙሉን ስለ ፍቅር ነው። በፍቅር ፍቅር ምን እንደሆነ፣ በፍቅር ስለመመላለስ ሃሌሉያ። ፍቅር ምን አይነት ሬተር እንዳለ ያንን መለማመድ እንዳለብን ይህን ነው ታዲያ ጳውሎስ እዚህ ድምዳሜ ላይ ሰላምታ በሚመስል ያ የእግዚአብሔር ፍቅር ከሁላችሁ ጋር ይሁን ይላል። ሃሌ አሜን። ሶስተኛውና የመጨረሻው የመንፈስ ቅዱስ ህብረት፣ ሃሌሉያ ዘ ኮሚዩንየን ኦፍ ዘ ሆሊ ስፒሪት ሃሌሉያ። ከሱ ጋር ህብረት ማድረግ ወሳኝ ነገር ነው። ስለዚህ ከሁላችሁ ጋር ይሁን ይላል። እነዚህ ሶስት መለኮታዊ ነገሮች አማኝን ወደፊት አገልግሎትን ወደፊት የክርስትናን ህይወት ወደፊት ማስቀጠል የሚችሉ ናቸው። ጸጋ፣ ፍቅር፣ የመንፈስ ቅዱስ ህብረት፣ አሜን ሜን፣ ሃሌሉያ። ጸጋ፣ ፍቅር፣ የመንፈስ ቅዱስ አብሮነት፣ በቃ ጉልበታችንም አቅማችንም ትክክለኛው የክርስትና ህይወት መገለጫዎች ናቸው። አሜን። አሜን። የኃይል መገለጫ ነው። ከሁላችሁ ጋር ይሁን ይላል። ሃሌሉያ። ታዲያ ይህ ከላይ ያነበብነው ቃል ያው በአማኙ ህብረተሰብ እንዲሁም በውጭ ቤተክርስቲያኖችም በአብዛኛው ለፕሮግራም መደምደሚያና የመሰናበቻ የባርኮት ቃል አድርገን ነው የምንወስደው ወይም ያለን ትሬንድ እንደዛ ነው። በሀበሻውም ኮሚኒቲ ይሁን በሌሎቹ በነጮቹም በጥቁሮቹም አንዳንዶቹ ጋር እድል ስላገኘን ለመሄድ ያው ይሄንን እንደ መደምደሚያ እንደ ማሰናበቻ ባርኮት ያደርጉታል። ግን ነገሩኔ ሲገባኝ ከዛ ያለፈ ነው። ሃሌሉያ! ይሄ የላይፍ ፕሪንሲፕል ሊሆን የሚችል ነገር ነው ጳውሎስ የተናገረው። አሜን በሉ ሌሉ ምንም ችግር የለውም። ለባርኮት አይሆንም እያልኩኝ አይደለም፣ ባይዘ ያንን ማድረጉ ችግር የለውም። በራሱ ክፋት የለውም። ነገር ግን ከዛ ያለፈ ከመንፈስ ቅዱስ ጋር ሊኖረን ስለሚገባ ህብረት አመላካች የመጽሐፍ ቅዱስ ክፍል ነው። ይህ ክፍል በራሱ ፕሮግራም ሲያልቅ የጌታ ጸጋ ከእናንተ ጋር ይሁን፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ብሎ መባረኩ በራሱ ምንም ችግር የለውም። ግን ዌን አይ አንደርስታንድ ሲገባኝ ነገሩ ከዛ ያለፈ ከመንፈስ ቅዱስ ጋር ሊኖረን ስለሚገባ ህብረት አመላክቶን ያለፈ የመጽሐፍ ቅዱስ ክፍል ነው። ሁልጊዜ እለት እለት ኦን ሬጉላር ቤዝ ህብረት ሊኖረን ይገባል። አሜን። ከሱ ጋር ህብረት ሊኖረን ይገባል። ኢየሱስ ክርስቶስ ጌታ ነው። ኦኬ። ታዲያ ለምንድን ነው? ሁል ጊዜ ኦን ሬጉላር ቤዝ ከመንፈስ ቅዱስ ጋራ ህብረት ማድረግ የተገባን ለምን አስፈለገ? ለምን አንዳንዴ አናደርገውም? ለምን ቸርች ብቻ ስንሄድ አናደርገውም? ወይ ሰንበት ላይ ስንሰባሰብ በየምኩራባችን ለምን በቃ አይሆን ስንል አይደለም? ሃሌሉያ። ይብላችሁ ይሄ ይሄ መንፈስ ቅዱስ ህይወት ሰጪ መንፈስ ቅዱስ። መጽሐፍ ሲነገር ፊደል ይገላል ከዛ መንፈስ ግን ህይወት ይሰጣል። ኢየሱስ ጌታ ነው። ህይወት መንፈስ በየቀኑ ነው እንጂ የምንለማመደው ሙክራብ እስክንሰበሰብ ወይም ሰንበት እስኪመጣ እየጠበቅን አይደለም። ወይም የተለያዩ ፕሮግራሞች ወይም ህብረቶች እስክንሰባሰብ ሳይሆን በየቀኑ ወዳጅ፣ መንፈስ ቅዱስ አባቴ፣ የኔ ወዳጅ፣ የኔ ጓደኛ፣ የኔ ሚስጠረኛ በቃ ልባችንን ፖውር አውት ማድረግ ማፍሰስ አንዳንድ ጊዜ ሰው አይገባውም። ጥያቄያችሁ ግን እናንተ በእግዚአብሔር ፊት ልባችሁን በመንፈስ ቅዱስ ፊት ታፈሳላችሁ፣ እንደ ሀና አይነት። አሁን ሀና እዛ መቅደስ ውስጥ ገብታ ማንም የተረዳት የለም። ከዛ በቃ ታነበንባለች፣ ትናገራለች፣ አንደኛ ሳሙኤል ላይ። ከዛ ኤሊ ቁጭ ብሎ እዛ እንትን ይላል፣ በቃ አንቺ ሴትዮ፣ በቃ ጉሽ ነው ምናምን፣ በጠዋት ስካር ምናም ምናም፣ በቃ ሌላ ሌላ ፍልስፍና ይዘ ኖ ኖ ኖ አደለም፣ እንደዛ ሳይሆን እኔ ልቤን እያፈሰስኩ ነው አለች። ሃሌሉያ ስ መንፈስ ቅዱስ ፊት መልመድ አለብን። እለት እለት እለት እለት ከመንፈስ ቅዱስ ጋር ህብረት ማረግ አለብን ወገኖቼ። ዳት ዝደ ፓወር ጉልበት የምንቀዳበት ሃይላችሁ። ሃሌሉያ ሃሌሉያ። ፊደል ይገድላል መንፈስ ግን ሕይወትን ይሰጣል። ታዲያ ልቀጥል። ለምንድን ነው ህብረት ያስፈልገን ወይም የሚያስፈልገን የሚለውን እየመለስኩ እየመለስኩኝ እሱን እየመለስኩ ነው። መጨረሰው ዛሬ አጣራ አድርጌ ማለት ለምንድን ነው ህብረት ያስፈለገ? ምን አለን ከእርሶች ህብረት ባያስፈልገ ምን አለን? ሌላ ምን አለን? እና ክርስትናችን ኮ ቤዜ ፒላሩ እኮ መንፈስ ቅዱስ እኮ ነው የክርስትናው ፒላሩ የመሰባሰባችን ባይዘ እዚህ ኤክሌሽያ ተብሎ እንኳን ተሰባስበን ለመጸለይ ኮ ጉልበት ያገኘ ነው መንፈስ ቅዱስ ስላለ እኮ ነው የሰበሰበን። ሃሌሉያ! ወገኖች አስተውላችሁታል? እንደዚ በቃ እንሰባሰብም ነበር። ምክንያቱም እያንዳንዳችን የተለያየ ባክግራውንድ፣ የተለያየ ኤንጆይ የምናደርገው ነገር፣ የተለያየ ነገር ስላለን ወደዛ እንሄድ ነበር። ይሄ ግን አንድ እንትን ላይ አንድ ፕላትፎርም ላይ ያመጣን መንፈስ ቅዱስ ነው። ወገኖች የሚያስቃትተን መንፈስ ቅዱስ ነው። ቤተ ክርስቲያን የሚባለው ክርስትና የሚባለው ከሱ ውጭ ማሰብ ጭራሽ አይቻልም። ቤተ ክርስቲያን ኤክስፔክቴሽን እኮ ስላለን ነው አደል የምንሄደው። በአምልኮ ውስጥ እናገኘዋለን ብለን፣ በጸሎት ውስጥ እናገኘዋለን ብለን፣ በቃል ውስጥ እናገኘዋለን። እሱ እያንዳንዱ ነገር ውስጥ አለ። ባይኖር እኮ በጣም በጣም በጣም እኮ እንደውም ጥሩ ስብስብ አይሆንም ወይም ኢንጆይ የሚደረግ ወይም ደስታ የሚገኝበት ስፍራ አይሆንም ነበር። ቤተ ክርስቲያን ግን ደስታ እንዲገኝበት ያደረገው ኃይል እንዲገኝበት ያደረገው መፍትሄ እንዲገኝበት ያደረገው ፈውስ እንዲገኝበት ያደረገው የመንፈስ ቅዱስ መኖር ነው፣ ወገኖች በዚህ ምድር ላይ የቤተክርስቲያን መንፈስ ቅዱስ ስለተሰጠ ነው፣ ወገኖች ሀሌሉ ሀሌሉ። ቤተክርስቲያን መንፈስ ቅዱስ ከሌለ በጣም ከባድ ለዚህ ነው አሁን አንዳንድ ነገሮች በተለይ ደግሞ አንዳንዶቻችን ብዙ በጌታ ቤት እንደቆያቸው አውቃለሁ። ይሄ የድሮው የቤተ ክርስቲያን መዓዛ፣ የህብረቱ መዓዛ፣ የስብስቡ መዓዛ፣ መነፋፈቁ፣ እውነተኛ ነገር መገለጡ፣ ሰው ከምንም ነገር ውጭ እግዚአብሔርን መፈለጉ፣ ጌታ ኢየሱስን መውደዱ ወይ ሀሌሉያ ያንን ያንን ስታዩና አሁን ዘመን ላይ ደግሞ መታቸው ስትሄዱ ራ የሚገባ እንደዛ አይነት ቫሊዩ ያለው ነገር ወይም እንደዛ እንደዛ የሚሸት ነገር ሳታዩ ስትቀሩ ልባችሁ ጎዳ። ዋይ ገሸሽ ተደርጎ መንፈስ ቅዱስ ወደ ዳር በሌላ በሌላ ነገር በልምድ ስለተተካ ነው። ሰዎች በምድራዊ ጥበብ ቤተ ክርስቲያንን ደግሞ ለማስኬድ በቃ እንደ አንድ ኦርጋናይዜሽን እንደ አንድ ኤንቲቲ በቃ በተለያየ ምድራዊ ጥበብ ወይም በዘር በምናምን በማይሆን ነገር መንፈስ ቅዱስ ከሌለ ህይወት የለም። ሆኖ ግን ሃሌሉያ፣ እውነቴን ነው ምላችሁ። ያ መዓዛ ካለ ግን ሰው ሰውን ይሸከማል። ሃሌሉያ፣ ይልቅ ከምቤ በምድር ላይ በምድር ላይ ከተወለደበት የስጋ ዘር ይልቅ በመንፈስ የተወለደበት የማይጠፋ ዘር ከማይጠፋ ዘር መወለዱ በልጦ ይገዛበታል። አሜን በህይወቱ ላይ መንፈስ ሲኖር ኮን ይሁላ የሚሆነው አሁን የሚታየው ምስቅልቅል ሁሉ የመጣው መንፈስ ቅዱስ ካለ እንደዚህ አይነት ምስቅልቅል አይሆንም። አይሆንም ወገኖች፣ መንፈስ ቅዱስ ካለ ህይወት ነው የሚሆነው። መንፈስ ቅዱስ ካለ የእግዚአብሔር ክብር ነው የሚገለጠው። መንፈስ ቅዱስ ካለ በቃ ልዩ አምልኮ ነው የሚሆነው። ጌታን ማክበር ነው የሚሆነው። ስግደት ነው የሚሆነው። ሀሌሉያ። መገዛት ነው የሚሆነው። መታዘዝ ነው የሚሆነው። አሜን፣ አሜን። ሀሌሉያ ክብር ለጌታ ይሁን። ለዚህ ስፍራውን መያዝ አለበት። ብዙ ዝማሬዎች አሉ። እንደም የመጨረሻ የረሃቤ ጥግነ፣ የመጨረሻ የርካታይ ጥግነ፣ ምናለ ካንተ በላይ መጓጓለት በዚህ ምድር ላይ ምን አለ ካንተ በላይ መጓጓለት በዚህ ምድር ላይ የሚል ዝማሬ አለ። እንዶ እሱን ግሩፑ ላይ እለቅላችኋለሁ። ከዚህ ከዚህ ከቃሉ በኋላ እንደው ስሙት ሆነ ወደዛ መጓጓት ውስጥ መግባት አለብን። ወደ መንፈስ ቅዱስ ረሃብ ውስጥ መግባት አለብን። ሃሌሉያ! ሃሌሉያ! አሜን ነው፣ አሜን ነው፣ አሜን ክብር ለጌታ ይሁን። ለምንድን ነው ህብረት እንዲኖረን ያስፈለገው? ልቀጥል። ለምንድን ነው ዕለት ዕለት ህብረት እንዲኖረን ያስፈለገው? የመንፈስ ቅዱስ ህብረት አብሯችሁ ይሁን ከሁላችሁ ጋር ያለን ጳውሎስ። ለምንድን ነው? አስተማሪያችን ስለሆነ ነው። ወገኖች ትላንት ተነጋግረናል። ያለ አስተማሪ መኖር አንችልም። መንፈሳዊውን ነገር የሚገልጥልን አስተማሪያችን ስለሆነ ሃሌሉያ! መሪያችን ስለሆነ ጌታ ይባረክ። መሪ እንደሆነ ስለተነገረን መሪያችን ስለሆነ አጽናኛችን ስለሆነ ለዚህ ነው ህብረት የምናደርገው። አጽናኛችን ስለሆነ የሚመክረን የሚወቅሰን ስለሆነ የሚመልሰን ስለሆነ ወገኖች፣ ለምንድን ነው ህብረት የምናደርገው? የሚወቅሰን የሚመልሰን መንፈስ ቅዱስ እርሱ ስለሆነ የቃሉን ፍቺ የሚገልጥልን አምላክ ስለሆነ የቃሉን ፍቺ የሚገልጥልን መገለጥን የሚሰጥ ጥበብን የሚሰጥ እርሱ አምላክ ስለሆነ፣ ለዚህ ነው ዕለት ዕለት መፈለግ ያለብን። የመጽሐፉ ደራሲ የመጽሐፉ ዋና ደራሲ መጽሐፉን የሚፈታልን፣ ሀሌሉያ ባ ምስጢራትን የሚገልጥ ሀሌሉያ የሚመራ የሚረዳ በትንቢት የሚመጣውን ዘመን የሚነግረን ቀድሞ አዌር የሚያደርገን ሃሌሉያ ከጥፋት እንድንጠብቅ እንድንጸል፣ እንድንማልድ፣ እንድንሸሸግ ሃሌሉያ አደም ዛ የሚመክረን የሚመልሰን ማን አለ ከሱ ጭ ስለሌለ ሃሌሉያ ለዚህ ነው በየዕለቱ ህብረት ማድረግ የሚያስፈልገን ወገኖች ለመጸለኝ አንዳንዴ በቃ ድብት ሲያደርገን መነሳት ሲያቅተን ወይም ደግሞ በተለያየ ሁኔታ እናውቃለን። አፕንዳውን አለው ህይወት ህይወት ውጣ ውረድ አለው። በነገሮች በብዙ ነገር ውስጥ እናልፋለን። ስፔሻሊ በዚህ በሳውት አፍሪካ ውስጥ በጣም በብዙ ነገር ይታለፋል። ብዙ ነገሮች አሉ። ያንን አልፎ ለመጸለይ ሲያቅተን አቅም የሚሆነን ሀሌሉያ፣ የሚቀሰቀሰን የሚያንቀሳቀሰን እኮ እሱ ነው። ሐሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ ለዚህ እነሱ ጋር ህብረት በየዕለቱ ማድረግ የሚያስፈልገን ወይም ጳውሎስ እነዚህ ነገሮች ለእናንተ ይሁኑ ብሎ ሶስት ዲቫይን ቱልስ የነገረን ማለት ነው። ስሙ ይባረክ አሜን። ሌላው ምንድን ነው? በኃይልና እና በብርታት አይደለም፣ በመንፈስ በመንፈስ እንጂ ስላለን በኃይል አይሆንም፣ በጥበብ አይሆንም፣ በብዙ እውቀት በብዙ ትምህርት አይሆንም። ሀሌሉያ እያንዳንዱ ነገር የራሱ ጠቀሜታ አለው። ሀሌሉያ ግን መንፈሳዊ ዓለም ከመንፈስ ቅዱስ ጋር የሚሰራ ወይም የሚሄድ የሚጓዝ ዓለም ነው። ባይዘ መንፈሳዊ ዓለም መንፈሳዊ ነው። ምንም ልናደርገ አንችልም። መንፈሳዊ ዓለም ከመንፈሳዊ ዓለም በሚመጣ መርህና ፕሪንሲፕል ነው የሚመራው። ያ ደግሞ መሪ መንፈስ ቅዱስ ነው። አሜን፣ አሜን፣ በልምድ አይደለም፣ በቆይታ አይደለም፣ ብዙ ባገለገለ አይደለም። እግዚአብሔር እድል ሰጥቶን ብዙ መድረክ አይተናል። ብዙ በቆየ ምናምን እኔ ለአንድ ቀን ይኸው በሕያው እግዚአብሔር ፊት ነው ምነግራችሁ ለአንድ ቀን በቃ መድረክ ለምጄ አላቅም። መድረክ ለምጄ አላቅም። በሕያው በአምላኪ ፊት ነው የምነግራችሁ ምክንያቱም እግዚአብሔር እንደሚወድ ገና ደግሞ እንደሚሞላ ገና ምክሩን እንደሚቀበል ሰው ገና ኃይል እንደሚቀበል ሰው ገና ው ሀሌሉያ፣ እንደዛ እየተጠቋሚ ነው እየተንተከንተከ ውስጥ በቃ እሳቴ እንዳይጠፋ መንፈስ ቅዱስ እየተማጸንኩኝ በቃ መቀጠለው፣ ይሄ ነው የረዳኛው። ለሰላሳ ዓመት የረዳኝ ይሄ ነው። ከማጠኛው እንዳልጠፋ እያደረገኝ ይሄ ነው። በቃ ምስጢር ነው ይሄ ነው። ምንም ሌላ የተለየ ጥበብ፣ የተለየ እውቀት፣ የተለየ ነገር፣ የተለየ ችሎታ አኖሮ ይዛ መንፈስ ቅዱስን ግን መፈለግ በጥቂት ውስጥ በቃ ውስጤ ስለከተተው ሃሌሉያ ይለኛል ደስ ይለኛል። በቃ በህልውና ውስጥ ያለውን ደስታ ናፍቃለሁ። በአምልኮ ውስጥ ያለውን ደስታ ናፍቃለሁ። እዛ ውስጥ መቆየቱ ደስ ይለኛል። ሃሌሉያ ስለዚህ ይህ ረሀቢ እንደገና እንደ ልጆችን እንሆን እንደገና። አሜን አሜን ሀሌሉያ አሜን ኢየሱስ ክርስቶስ ጌታ የመጨረሻውን ልንገራችሁና ልጨርስ እንግዲህ የአዲስ ኪዳን አገልግሎት ማከለኛ ያደረገው መንፈስ ቅዱስን ስለሆነ ነው ህብረት የምናደርገው የመጨረሻ ሀሳብ ነው የአዲስ ኪዳን አገልግሎት ማከለኛ ያደረገው እርሱም ስለሆነ ነው። ብዙ ጥቅስ አላበዛሁባችሁም ዛሬ። ይሄኛውን ግን በደንብ ከእናንተ ጋር ማንበብ ፈልጋለሁ። የአዲስ ኪዳን የአገልግሎት መካከለኛ መንፈስ ቅዱስ ነው። ይህን የምታገኙት ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር ስድስት ላይ ከአምስት ጀምሮ እናነበዋለን። ሀሌሉያ አንድ ሰው ቢያነብልኝ ደስ ይለኛል። መስፍንዬ ብታነብልኝ በጌታ ፍቅር ከአምስት ጀምረው ሁለተኛ ቆሮንቶስ ምዕራፍ ሶስት ከአምስት ጀምር አንብቦ። ሁለተኛ ቆሮንቶስ ምዕራፍ ሶስት ከቁጥር አምስት ጀምሮ የምፈልገው ሀሳብ ስድስት ላይ ነው ያለው። ክብር ለኢየሱስ። ሲሆን ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች ስንኳ ልናስብ ራሳችን የበቃን አይደለንም፣ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ ሃሌ ሉያ ምንድን ነው ያደረገው እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች ሆናችኋል ወገኖች የአዲስ ኪዳን አገልግሎት መካከለኛው የመንፈስ ቅዱስ አገልግሎት መንፈስ ቅዱስን ያማከለ መነሻው እርሱም ደግሞ ቃል በቃል እኮ ይሄ ግልጽ ነው ማለት ይሄ እንደውም ማብራሪያ ራሱ አይፈልግም፣ በደንብ የተብራራ ነው ማለት። በራሳችን ብቃት የለንም አለ። እንደውም አደለም ለማገልገል፣ ሌላ ነገር ለማድረግ፣ ለማሰብ እንኳን የበቃን አይደለንም አለ። ቁጥር አምስት ላይ አ ከዛ በኋላ እርሱም ደግሞ አለ፣ በመንፈስ እንጂ ዋው፣ በፊደል የማይሆን የአዲስ ኪዳን አገልጋዮች እንሆን ዘንድ አበቃል። የአዲስ ኪዳን አገልግሎት መካከለኛው መንፈስ ቅዱስ ስለሆነ እለት ዕለት ከሱ ጋራ ለማገልገል ከፈለጋችሁ፣ ለመቀጠል ለትውልድ በረከት መሆን ከፈለጋችሁ፣ ተጽዕኖችሁ በየቦታው እንዲደርስ ከፈለጋችሁ፣ ባላችሁበት አጥቢያ፣ በምታገለግሉበት ስፍራ፣ በማንኛውም ኅብረት በምትዘዋወሩበት ዓለም ኢትዮጵያ ቢሆን ሌላ ስፍራ ላይ ተጽኗችሁ ሰው ደርሶ ወደ እግዚአብሔር ፊቱን ሰው እንዲያዞር ሃሌሉያ፣ ለሰው በረከት እንድትሆኑ መንፈስ ቅዱስ ነው መካከለኛው፣ የአዲስ ኪዳን አገልግሎት ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እንጸልያለን። በዚሁ እንጸልይ።